ሰላም ሰላም የተወደዳችሁና የተከበራችሁ የቢዝነስ ሳራ ሚዲያ ተካታቶች እኔ ሰንብታችኋን በያላችሁበት ቀናችሁ ብሩህ እንዲሆንላችሁ እየተመኘን በዛሬው ዝግጅታችን ዳቦ ቤት ለመክፈት እቅድ ላላችሁ እህት ወንድሞቻችን ምን አይነት ማሽነሪዎችን ያስፈልጋቸዋል ዳቦ ቤት ለመክፈት የሚለውን መረጃ የውስጥ እቃችን ጋር ተገኝተን ሙሉ መረጃውን ወደ እናንተ የምናደርስ ይሆናል። እዚህ ስራ ላይ ኦልሬዲ ቀድማችሁ ለተሰማራችሁ ደግሞ ዘመናዊ የቱርክና የኮሪያ የዳቦ መጋገሪያ ማሽነሪዎችን እየፈለጋችሁ ከሆነ ወቅታዊ ገበያቸው ምን ይመስላል የሚለው መረጃ አንድ ላይ አያይዘን የምንነግራቸው ይሆናል። ከዚህ በፊት ቢዝነስ ተራ ሚዲያ በቤት ቆጣሪ በሚሰሩ ማሽነሪዎችን የተፈጥሮ ዘይትን እየጨመቅን በተግባር አሳይተ ናቸዋል። እንዲሁም ያለምንም ማሽነሪ ፎርሙላ ብቻ ተጠቅማችሁ እንዴት ደረቅ የልብስ ሳሙና ማምረት እንደምችሉም በተመሳሳይ በተግባር እየሰራን አሳይተናቸዋል። በሶስተኛ ደረጃ ደግሞ በሃንድል ማሽነሪ እንዴት ሻማ መስራት እንደምችሉ ቪዲዮ ላይ እንደምትመለከቱት በተግባር እየሰራን አሳይተናቸዋል። ታዲያስ የቢዝነስ ተራ ሚዲያ እንደነዚህ አይነት ጠቃሚ መረጃዎችን ወደ እናንተ ሲያደርስ ላይክ፣ ሼር፣ ሳብስክራይብ በማድረግ የቢዝነስ ተራ ሚዲያን ቤተሰብ ሆኖ እንላለን። አርጓ መልካም ቆይታ እንግዲህ ተመልካቾቻችን በመጀመሪያ ደረጃ ዳቦዊ ስናስብ ከሚያስፈልገን ማሽነሪ አንዱ ይህንን ሚክሰር ወይም ደግሞ ማብኪያ ነው። ይህንን ሚክሰር በአንድ ጊዜ ምን ያህል ኪሎግራም ያቦኳል? ለስንት አይነት አገልግሎት እንጠቀምበት እንችላለን? የኤሌክትሪክ ፍጆታው ስሪትስ የመናገር ነው የሚለው ወደ እናንተ የማደርስ ይሆናል። ይህንን የምትመለከቱት ማብኪያ በአንድ ጊዜ 15 ኪሎግራም የትኛውም አይነት ምርት ሊያቦኳልን ይችላል። ለሶስት አይነት አገልግሎት እንጠቀምበት እንችላለን፣ ለሊጥ፣ ለኬት፣ ለእንቁላል ማብኪያ ይሆናል። በተግባር እንዴት ፈተን ሞልዶችን እየቀያየርን በቪዲዮ የማሳያችሁ ይሆናል። ኦልሬዲ ይህንን የምትመለከቱትን ማሽነሪ ስቴንለስ ማሽን ነው። ምንም አይነት ውሃ ወይም እርጥብ ነገር የሚደካው እንኳን የመዛግ ባህሪ የለውም። ማሽኑ የኮሪያ ስሪት ነው። የሚወስደው የኤሌክትሪክ ፍጆታ ሲንግል ፌዝ ነው፣ 220 ቮልት ሲሆን የስቶቭን ያክል ጉልበት ይወስዳል። ፋን ሲስተም የተገጠመለት ስለሆነ ጠባብ በሆነ ቤት ብንጠቀምበት እንኳን ምንም አይነት የሙቆት ልቀት አይኖረውም እና በዚህ መልኩ ፍጥነት እየጨመርን እየቀነስን የምንፈልገውን አይነት ሊቅ በምንፈልገው ጊዜ ውስጥ እንዲያቦካልን የሚያደርግልን ማሽነሪ ነው። ሰው የዚህ ማሽነሪ ዋጋ አሁን ባለው ወቅታዊ ገበያ 170 ሺህ ይሆናል ማለት ነው። ይህንንም ማኮፈሻ ነው በሁለተኛ ደረጃ የሚያስፈልገን። ያቦኳነውን ሊጣችን በፓትራ በሚያስፈልገን ወይም ደግሞ ዳባችን በምንፈልገው ግራን ለክተን ካስቀመጠን በኋላ እዚህ ማኮፈሻ ውስጥ እናስቀምጠዋለን ማለት ነው። ይህን ማኮፈሻ በዋነኝነት ምንድነው የሚያደርግልን ሊጣችን ከተቦኳ በኋላ ልክ ለ20 ደቂቃ ወይም ደግሞ ለ30 ደቂቃ ኮፈፍ እንዲል የሚያደርግልን ነው ማለት ነው። ኦረዲ ይህን እንደምትመለከቱት የራሱ የሆነ ሁሙዲቲ እና ቴምፕሬቸር ሴት አለው። ሁሙዲቲ ሴት ማለት ዳባችን ያለውን የዋተር ኮንተንት ወይም ደግሞ ቅጥነቱን እንዳይጠፋ ያደርገዋል ማለት ነው። ቴምፕሬቸር ደግሞ ኦረዲ በፍጥነት ኮፈፍ እንዲል የሚያደርገው ነው። ለምሳሌ ሁሙዲቲ ዜሮ አድርገን ቴምፕሬቸር ከሰጠነው ዳባችን ያው ይደርቃል ማለት ነው እና ይህንን ሁሙዲቲ ሴት እና ቴምፕሬቸር ሴት በተመጣጣኝ በሆነ መልኩ ሁለቱም በመስጠት ዳባችን በአጭር ጊዜ ውስጥ እንዲኮፍስ ሲያደርግ እንላል ማለት ነው። ይህንን ማኮፈሻ የዳቦ የመስራት ሂደቱ 65 ፐርሰንት ታይም ሴቭ የሚያደርግልን ነው ምክንያቱም ስናቦካ አምስት ደቂቃ ነው ገፋ ቢል የሚፈጅብን ዳቦ ስናበስል ኦቨን አስገብተን ደግሞ አስር ደቂቃ ነው የሚሆነው። ሰላሳ ደቂቃ ግን ግዴታ እዚህ ላይ ይቆያል ኮፈፍ እስከሚል ማለት ነው። ምናልባት አንዳንድ ጊዜ ቀዝቃዛ ቦታ ባለበት አካባቢ ያለ መኮፈሻ ዳቦ ለመስራት በጣም አስቸጋሪ ነው እና ይህንን ማኮፈሻ በጣም ቤዚክ እና የምንሰራው ዳቦ ጊዜውን በፍጥነት ለመስራት ማኮፈሻ በጣም ፓወርፉል ነው፣ ወይም ደግሞ ስድሳ ፐርሰንት ጊዜያችን የሚቆጥብልን ነው ማለት ነው። ሶ ስለ ማኮፈሻ ይህንን ካልም በኋላ ይህንን ማኮፈሻ 16 ፓትራ የያዘ ሲሆን ዋጋው ደግሞ ይሆናል ወቅታዊ ገበያ ማለት ነው ሶ ይህንን ይመስላል ስለ ማኮፈሻ አሁን ቀጣይ ወዴት እንሄዳለን ማለት ነው ወደ ኦቨን እንሄዳለን ሚክሰር አይተናል ማኮፈሻ አይተናል በሶስተኛ ደረጃ የሚያስፈልገን ምንድነው ኦቨን ነው የሚሆነው ይህንን የምትመለከትት ኦቨን ባለ ሁለት ፓትራ ኦቨን ነው ኦረዲ ለፒዛና ለዳቦ መስሪያ የሚሆን ማሽነሪ ነው። ሁለት አይነት አገልግሎት እንጠቀምበት እንችላለን። በዋነኝነት ለዳቦና ለፒዛ መስሪያ ሊሆን ይችላል። ምናልባት እንዴት ነው ፒዛና ዳቦ መስራት የምንችለው ያላችኝ እንደሆነ እንደምትመለከቱት ሁለት አይነት በተን አለው። ቦቶውና ቶፕ ይባላል። ዳቦ ስንፈልግ ሁለቱም በማብራት ዳቦ መስራት እንችላለን። እንዲሁም ፒዛ ስንፈልግ ደግሞ ያው ፒዛ ከስር ብቻ መብሰል ስላለበት ቶፕ በተኑ በማጥፋት በቦተም በተን የሚያስፈልገውን ቴምፐሬቸር በመስጠት ወይም ደግሞ ዲግሪ ሴንቲግሬድ በመስጠት ፒዛችን መስራት እንችላለን ማለት ነው። እና ይህንን ባለ ሁለት ፓትራ የኮሪያ ነው፣ ስቴንለስ ስቲል ነው። በቤት ቆጣሪ ነው የሚሰራው። በተጨማሪም ደግሞ ኦልሬዲ ይህንን ስቴንለስ በመሆኑ አንጻር ምንም አይነት የኤሌክትሪክ ንዝረት የለው ማለት ነውና ፋሲስ ና ሲም የተገጠመላቸው ስለሆኑ በጠባብ ቤት ብንሰራበት እንኳን የሙቀት የመልቀቅ ባህሪ የላቸውም እና በዚህ ደረጃ አመቺ ያደርጓል ማለት ነው እና ይህንን ባለ ሁለት ፓትራ በአንድ ጊዜ ምን ያህል ዳቦ ያወጣል? ያላችሁ እንደሆነ ሁለት ፓትራ ስለሚይዝ አንድ ፓትራ 30 ዳቦ ይዛል፣ ሁለተኛው ደግሞ 30 ይዛል። አጠቃላይ ደግሞ በ10 ደቂቃ ውስጥ ስድሳ ዳቦ ሊጋግርልን ይችላል ማለት ነው። ሶ አጠቃላይ ስለ ሁለት ፓትራ ኦቨን ይህንን ይመስላል። ዋጋው መቶ ሰባ ሺህ ነው። ይህን ባለ ሁለት ባትራ ምናልባት ባለ ሶስት ፓትራ የምትፈልጉ ከሆነ መቶ ዘጠና ሺህ ነው። ምንም ከዚህ የተለየ ነገር የለውም በሳይዝ ብቻ ነው የሚለዩት። ይህን ባለ ሶስት ፓትራ ዘጠና ዳቦ ይሰጠናል። ይህንን ደግሞ ባለ ሁለት ስድሳ ዳቦ ይሰጠናል። አለበለዚያ ግን ስሪታቸውን ተመሳሳይ ናቸው። ሰው እንግዲያ ውስጥ ተመልካቾቻችን፣ ለዛሬ ዳቦ ቤት ለመክፈት እቅላላችሁ እህት ወንድሞቻችን፣ ሚክሰር፣ ማኮፈሻ ና ኦቨን አሳይተናቸዋል። ቢያንስ መካከለኛ የሚባል የዳቦ ቤት ቢዝነስ ለመክፈት ካሰባቸው ሰው የዛሬው ዝግጅታችን ይህንን ይመስላል። በሌላ ጊዜ በሌላ የቢዝነስ ሀሳብ የምንገናኝ ይሆናል። ከዛ ግን ደህና ሰንብቱ እንላለን። ቼንኪዩ